ውዶች ፍቅሮቼ እንዴት ናችሁ? ደህና ናችሁ ወይ? ወርቅ በቅናሽ የውላችሁ ዲስካውንት ወርዶላችሁ ወርቅ ግዙ። የገዛሁት ወርቅ ላሳያችሁ እና ዲስካውንት ጎልድ ሀውስ ብታውቅ እንሷ ወርቅ እንትን ነው ምንድን ነው ወርቅ ቤት እንትን ምንድን ነው ጎልድ ሀውስ የሚባል ትልቅ ወርቅ ቤት ውስጥ እገኛለሁ ማለት ነው። ወርቅ ረክሶላችኋን መዳም ቅመሞች ብር መያዣ የሆናችሁ አንልቅ የኢትዮጵያ ሰው አንጡ ማለት አያቆምም። እናም ደግሞ ቤት ኮተታ ኮተት እያለን ከምንል ወርቅ እንግዛላቸዋለኝ ጎልድ ሀውስ ያኔ የሚገርም ቅናሻ አድርጓል። ይህን ይህን እንኳ ትልልቁን ያው እንደው ላይናችን እንጥገበው የሚለውን ነው እንጂ ያው ማያቱም ጥሩ ነው። ኢንሻላህ ደግሞ እና የኔ ውዶች እንገዛዋለን ብለን ካሰብን እንገዛዋለን ያደርግልና እናላህ ማለት ነው። እንደምታዩት በጣም ብዙ ሰው አለ። ብዙ ሰው በሞላበት ሰው ለካ እኔ እንጃ፣ አረቡ፣ አበሻውም፣ የሌላ ሀገር ዜጋው ወርቅ ላይ ይሄን ያክል ነው ብታውቀው። ወረፋ ወረፋ ወራፋ የለም እኮ ቁም ነገር ማለት ነው። ወይኔ እንዴት አባቱ እንደሚያምር ተመልከቱ። የሚያክለው ሱቁ ራሱ በጣም ትልቅ ሱቅ ነው። ግን ወርቁ እንዴት እንደሚያምር ልነግራችሁ አልችልም። እንዴት እንደሚያምር ልምራችሁ። ይሄንን ትልልቁን ያው እንግዲህ የታደለ ይለብሰው። እናቲ ሲያምር ተመልከቱልኝ። እናቲ ወቸው ጉድ፣ ወቸው ጉድ ይህን ለብሼ ኢትዮጵያ በገባ አስባችሁታል። ስተ አስተቆዳ የገፋው ነው የሚያስገሩኝ እናላቸዋለሁ። በጣም ነው የሚያምረው። ወላይ ትልቅ ነው ትልቅ ስልክ ነው። በነገራችን ላይ ጎልድ ሀውስ በጣም ትልቅ ነው። በጣም ነው ወርቁ የሚያምረው። ፈዘስብ እየቀረሁላችሁን ይህን ይህን ፊት ላ ያበራብኝ ነው ምላቸው። አንቡ ገቦ ገብኝ እኮ ጋይስ፣ ምን ላደርግ ብላችሁ ነው። ደግሞ የማይገርማችሁ በነጩም አለ፣ በነጩ ራሱ አለ ማለት ነው። እና እንዴት እንደሚያምር ቤቱ ራሱ በጣም ነው የሚያምረው። እንኳን ወርቁ ቤቱ ራሱ ያምራል ነው ምላችሁ። እና በጣም የእጁ እንደዚህ የእጅ አምባሩ ምናምን እንዴት አባቱ እንደሚያምር እነግራችሁ አልችልም። የጣቱ ምናምን ደግሞ በጣም ቆንጆ ነው። ግን በፐርሰንት ቅናሽ አድርጓል። በዚህ ሰሞን ነው መሰለኝ እንደ እንትን እንዴ፣ በፐርሰንት ማለት ነው ቅናሹ። እና በጣም ነው የሚያምረው። በጣም ነው የሚያምረው። ሰው ብታው ወርቅ ቤት ነው ያለው ነው ምላችሁ። ወርቅ ቤት ያለጉድ ጫጫት አልነግራቸው አልችልም። ስንት ነው ሳይልንት አድርጌው ነው እንጂ በጣም ብዙ ሰው ጫጫታ አለው ምናምን ግን በጣም ደስ ይለን። በነገራችን ላይ ማለት ነው ቁሞ ሀጁ ነው ብታው። ቁሞ ሀጁ ደሞዝ ላይ የዘ ትልልቁ ላይ አቅም ስለሌለ፣ አቅም የሌለው አቅም የለው ፎቶ የሚያነሳው ማለት ነው። አቅም ያለው ደግሞ ገባብሮ ገዛ ወጣ ምናምን ነገር አለ። ለማንኛውም እኛንም አለ ይስጠን ነው ምላችሁ። ይሄ በነጩ ደግሞ ያልኳቸው ይሄ ነው፣ ተመልከቱ። በነጩ ማለት ነው እንዴት አባቱ እንደሚያምር አታዩኝ። እንዴት አባቱ እንደሚያምር እና የሚገርም ቅናሽ አለ ብላ ነው ሴት ል ሴት ዜ ቀብር ሄጀ ነው ግን በጣም ነው የሚያምረው። ነግራቸዋቸው ለማያቱም አንድ ነገር ነው። እንደዚ አሮሶች ምናምን ናቸው የሚዘብሱት፣ የአረቦች አሮሶች ምናምን እና በጣም ነው የሚያምረው ነው ምላቸው። አብራብኝ እኮ አንቦ ገቦ ገብኝ ፊቴ ላይ ነው ምላቸው። ይሄ ደግሞ የህንዶች ነው የህንዶች ወርቅ ቤት ማለት ነው። መሻአላ እናንተ፣ የህንዶች ለብቻ የአረቦች ለብቻ። ይሄ የአረቦች ነው ይሄ የአረቦች ነው። ተመልከቱልኝ። የአረቦች ኒቃቡ ነው የአረቦች ነው። የጦት ማሰሪያው ደግሞ ተመልከቱልኝ። ሻንጣው ተመልከቱልኝ። እናቶች ፍቅሮች የተመልከቱ ይሄ ደግሞ ጉርድና ሸሚዝ ምናምን ተመልከቱልኝ። ይሄ ደግሞ ከታች ያለው ደግሞ አንድ አቅምቲ ቀለል ቀለል ያለ ማለት ነው። ይሄ ግን የአረቦች ኒቃብ ነው። እንሻላ ደግሞ እናደርገዋለን። ይሄ የሚገባው ለመዳም ቅሞች ነው። ይወስኛለሁኝ ደግሞ ደግሞ ወስኛለሁ ደግሞም ይሆናል። ተመልከቱ። የእጁ ምናምን እንዴት አባቱ እንደሚያምር ሰው በዙ። ልክ ነው። ወለህ ላዚ መምራሽ ወርቅ ቤት ወረፋ ወረፋ የለም። አሁን ዲስካውንድ ስለወረደ ማለት ነው። ዲስካውንድ አውርደዋል። እንደምታውት እንዴት አባቱ እንደሚያምር ጋር ወንድ ሁላ ብታው እንዳለ ወንዶች እንዳለ የሚገዙት ምን እንደሆነ ታውቃላችሁ? እንዳለ ወንዶች ናቸው፣ አረቦች እንዳለ ወንዶች፣ የሌላው ሀገር ዜጎች ወንዶች ናቸው እየገዙ ያሉት ማለት ነው። ቤት ውስጥ በጣም ዛህማ የሆነው ምን ምን እንደሆነ ታውቃላችሁ? ወንዶች ወይ የውጭ ሀገር ወንዶች አንድ ሀበሻ ላይ ያው አንድ ሀበሻ ቀንቅራ ይዞት ይሄድና ከእጅ ከእጃችን ላይ መላፍ ነው እንጂ ኢትዮጵያ ወንድ እኮ የሚያውቀው ታሪክ የለውም። እንዳለው ይህንን ሙልት ያደረጉት ይህንማ፣ ተው ሁሉም ሰው ነው የሚገዛው ነው ምላቸው። እንዳለው ወንዶች ብታው በፊስታል በዚህ በስጦታ ዕቃ ምናምን ነው የሚያደርጉት። ይኸው ቀለበቱ እንዳስ እንዴት እንደሚያምር እና ሰልሳላው ቀለበቱ ምናምን የአንገት ምናምን ቀለል ቀለል ያለው እንዴት እንደሚያምር እነግራቸው አልችልም። ቀለበቱ እንዴት እንደሚያምር እና እንዳለ ወንዱ ነው አልኳቸው። ሴት ተከሰከሰ የሞላ ወንዱ ነው። አንድ ሴቶች አሉ ግን በአብዛኛው የሚገዙት ሴቶች ለማየት ምናምን ነው። ግን ወንዶች እንዳለ በስጦታ ዕቃ እያደረጉ ይዘው የሚወጡት ምናምን አንድ ሀበሻ እንዲ አንድ ሀበሻ ለመማለ እንዲ ለማለ አንድ ሀበሻ ባገኘው ችግር አለ አንድ እንኳ ውይ ውይ ሀበሻ

ይሄ እንዳለው ወንዶች ናቸው የሚገቡት የሚገዙት፣ እንዳለው ወንዶች ወላሂ ላዚም ነው ምላችሁ። እንዳለው ወንዶች ሴትማ የኛ የኛ እኮ በሉ ወንዶች በሉ ይሄን እንትኖች ምንድን ነው እነዚህ? እንኳ እንደው እንደው ዊ ዊ ዊ አለች አምቡላንስ ወደ አይደለም ጋይስ፣ እንዴው ከፓኪስታን ከፓኪስታን ያንሳሉ የኛ ወንዶች? ከፓኪስታን እናቴ ወንዶች ፓኪስታን ይሄንን ጅል ቀሚስ እየለበሱ ኮትና ሱሪ ጉልበታቸው የደረሰ ሸሚዛቸውን ለብሰው ገባ ገዛ፣ በዚህ ስጦታ አቃ ቃ ወላሂ ላዚም አይ አይ እኛ ግን ማን የረገመን እኛ ግን ማን የረገመን እኛ ግን ማን የረገመን አንድ እንኳ አንድ እንኳ ኢትዮጵያዊ ወዲ ጨርሶ እኮ ጨርሶ እኮ አረብ ነው ጨርሶ እኮ የሌላ ሀገር ዜጋ ነው ተመልከቱ ወንዶች ይሄ የህንድ ነው ብያችኋሉ የህንድ ወርቅ ቤት ነው ይሄ ደግሞ የያረቦች ነው ግን እንዳለ የሚገዙት ማነው ወንዶች ወንዶች በስጦታ ዕቃ ያደረጉ በስጦታ ዕቃ ያደረጉ የእኛ ወንዶች አንድ የለም አንድ ወላሂ ብዬ ብምል እራሱ አልዋሸሁም ማለት የሉማ የሉማ እናቴ እነሱ እንደዚህ አይነት ቦታ ለምን ይገኛሉ ለምን ይገኛሉ የኔ እናት ወይኛ ገዝተን እንዳንለብስ የችግር መሰንቆ እየመጡ ከእጅ ከጃችን ላይ ይልፋሉ ብራችንን እኛማ በምንድላችን በምን እድላችን በምንድላችን ወለ ህላዚም በምን እድላችን ኧረ እንደው ተውኝማ እናቴ እንደ ኮርብሶኛ እንደ ሆዴ አታስብሱ ጋይስ እንደው ተውኝማ ጉድ እኮ ነው እናላችሁ ይሄን ይመስላል። ታዝቤ የመጣሁት ታዝቤ የመጣሁት ነገር ታዝቤ ዝ ቦታ ታዝቤ የዋልኩት ነገር ቢኖር ይኛ የሀበሻ ወንዶች እዝ መጥተው ለሚስቶቻቸው እስቲ እንደ እስቲ እንደ ይገባቸዋል ወ በምላሳቸው ብቻ በምላሳቸው ብቻ ወይኔ ጤፍ በሚቆላ ምላሳቸው ብቻ ሰውን አፈዘዙ ሰውን አፈዘዙ። እና ይህ ወንዶች እዬ ከደረሳችሁ መልእክቴ እስኪ ለሚስቶቻችሁ ዝዝ ቦታ እየሄዳችሁ ጎልድ ሀውስ ነው የሚባለው ይሄ እየሄዳችሁ እስኪ ለሚስቶቻችሁ ግዙላችሁ። ዘንጓ ዱባይ ያላችሁ እንኳ እስኮ ኮ ሰርታት ሰጣለ፣ ችግር የለውም። ግን እንደው ልብ ይኑራችሁ። እስቲ የኢትዮጵያ ወንዶች እና የዛሬ ማል ወርድባችሁን የመጣሁት ይኸው። ይሄ የህንድ ወርቅ ቤት ነው ተመልከቱልኝ። የህንድ ወርቅ ቤት እንዴት እንደሚያምር ነግራችሁ አልችልም። ወርቃቸው ራሱ ይለያም ብታው እና ይህን ይመስላላችኋለሁ። ተናድጄ ተቃጥይላችኋለሁ። አንድ ወንድ እንኳ በፍለጋ የለም እኮ ኢትዮጵያውያን እና ልብስ አለ ምን አለ እንዲ ተውኝማ፣ ምን ምን ልነግራቸው ሁሉም ነገር ዲስካውንድ ነው። በነገራችን ላይ እዚ ቦታ ላይ ዲስካውንድ ነው ማለት ነው። ሁሉም ነገር አሁን ወርዶ ነው ብለው አረቦች እኮ ሰው በሰው ላይ ወንዱ፣ ሴቱ ሰው በሰው ላይ ነው ነበራቸው። ሰው በሰው ላይ ግን ሱቁ ግን ትልቅነቱ ሊገርማቸው አልወጣም። በጣም ትልቅ ሱቅ ነው እና ይሄንን ይመስላል እላቸዋለሁ። ተሄዶ ተሄዶ እራሱ አያልቅም ተሄዶ ተሄዶ ራሱ ያልቀም። እንደምታዩት ነው እና እኔም ልገዛ ነበረ፣ ከዛ በኋላ እያየሁ ነበረ እላቸዋለሁ። በአምስት መቶ በስድስት መቶ ቀለበት አለ አለ፣ ግን አልገዛሁም። የሚገርመው ነገር አልገዛሁኝም። ግን በጣም አምሮ የነበረው ላይ ቆንጆ ቆንጆ ቀለበት ነበረ ግን አልገዛሁም። ስድስት መቶ ሰባት መቶ። ቀለበት ነበሩ። ያው ሰሰት ይላሉ እንጂ ደህና ነበሩ። አንድ ሺ ሶስት መቶ አንድ ሺ አራት መቶ ደግሞ ትንሽ ምሊያኔ ደህና ነው። ምርጥ ምርጥ ነው። ሺ አምስት መቶ ሺ ስድስት መቶ የሚባል ቀለበት በጣም አሪፍ ነው በነገራችን ላይ እና ይህን ይመስላላችኋለሁ። ያንገት ደግሞ መጫወቻ ያለው በጣም የሚያምር ነው። ሁለት ሺ ምናምን ብር፣ ሁለት ሺ ሁለት ሺ አራት መቶ ነው። እንደዛ አሉ ግን አንድም አልገዛሁ በሚገርማችሁ ነገር አንድም